አዎ፣ ቲና ተንኮለኛዋ ቴና እጅ ከፈንጅ ያዛት አባዬ። የአባዬን ውሃ ከቦታው ሲነሳ ውሃውን በመመረዝ እንዲጠጣ ልታደርግ ብትል አባዬ ግን በካሜራ ሲያያት የሷን ተንኮል ስለሚያውቅ እንቺ ጠጫት ራስሽ የመረሻትን እኔም አልጠጣም ብሎ እሷን እንድትጠጣ አድርጓታል። ተመስገንን ጀርባውን በማለት አጋቹ ሰውዬ አሰናብቶታል፣ ሰባተኛ ሰማይ ልኮታል። ትሁቴም ቤተሰቦቿም ለማውራት እንደወጣይ እሷን ለማገዝ ሲታገል እየሰማይ ስባሪው ጀርባውን በማለት ወደ ሰባተኛ ሰማይ ልኮታል። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናል ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ትሁት ክፍል 55 ተለቀቀ። ወደ ክፍል 54 ስንመለስ እንግዲህ ተመስገን መቶ የሕግ አማካሪ ነኝ በማለት እቤት ነበረ የመጣው። ትሁቴም የምሳ እቃዎችን ይዛ እሱን ለማቅረብ እንድስታይ በድንጋጤ ሰሃኑን እንድስታይ የደበቀውን ከጃኬት ውስጥ ሽጉጥ ሲያሳያት እሷም ሰሃኑን ወርውራ ቶሎ ብላ ወደ ኪችን ሄዳለች። እዛ ሄዳ በመደናገጥና በማልቀስ በመፍራት ላይ ትገኛለች። በዚህም ጊዜ አስመሳዩ ተመስገን ሽንት ቤት የት ነው መጸዳጃ ቤት እያለ ነበር እና አባዬም፣ ትሁቴን በመጥራት እና የትሁቴ ውሰጂው ይላታል። ከዛ እሺ በማለት ቀጥታ ወደ እሷ ነው የመጣው። እሱም ታውቂያለሽ፣ ምን ልሰራ ነው? አንተ ሰውዬ ከህይወቴ ለምን አትወጣ? እያለችው ነበር እና ለምን ብዬ ነው ለማን መሰለሽ እዝድ ድረስ እንድመጣ የነበረው እያለ ነበር ሲላት የነበረው። አባዬ ግን ፊቱ አዲስም አልሆነበት፣ ያገተው ስለነበር ይሄ ሰውዬ ማን ነው? ማንስ ነው? ፊቱ አዲስ አይደለም አቀዋለሁ፣ እያለ እያለ እየጠየቁ ነበር ራሳቸውን። በዚህ ጊዜ ትሁቴ እንግዲህ ቁጭ ብላ እያለቀሰ የጭንቅላቷን ይዛ ተመስገንም እያስጠነቅቃታል። አንቺ ከኔ ውጭ የማንም የማንም ልትሆኚ አትችም፣ ስለዚህ ከእኔ ውጭ ማንም ከአንቺ ጎን ማንም ወንድ ሊንቀሳቀስ አይችል። እምቢ ካልሽ ግን፣ የሰማሁት ነገር ግን እውነት ነው ትሁት ትሁቴ ነው የተያይዘን እውነት ነው ይላታል። እሱም ምኑ ሀይል ልታገቢ ነው እንደዛ፣ እንደዚህ የሚባል ነገር ምንድን ነው? በፍጹም የለም ትለዋለች። እኔ ተናገሬ ያለው እምቢ የምትይ ከሆነ እኔኑ እንዳደረግ አድርገኝ። እነዚህን ሰዎች ካለ ስራቸው ምንድን ነው የምትፈልጋቸው? ስለዚህ ያጀዝባ ነው ሊያገባሽ የሚለው እያለ ካሊብን ይነግራል። ምንድን ነው የምታወራው? እያለችው ነበረ። ትሁቴም እንግዲህ ቲና ሂዳ ያቃጠረችው ነገር ማለት ነው። በዚህ የተነሳ እምቢ የምትሄድ ከሆነ የሁለቱንም ጭንቅላት ቆርጬ እልክልሻለሁ ሲላት፣ እባክህ በእናትህ እያለችው ነበረና፣ እሱም በማልቀስና በመፍራት ቁጭ ብላ ነበረ። አባዬም ወደ እሷ አይመጣና ምን ሆንሽ ልዜ ስላት፣ ትንሽ አመመሽ እንዴ? አዎ እራሴን ትንሽ አመመኝ አባዬ። ስተለቆኝ መድኃኒት ላምጣልሽ እያላት ነበር። መጀመሪያ ተመስገን ከእሷ ጋር ሲሄደ ውሸቱን የስልክ ጥሪ ነው ብሎ እሺ እሺ፣ አሁን መጣሁ እያለ አባዬ ጋ ሲደርስ፣ ትሁቴን ካስጠነቀቀ በኋላ የት ነው ሲለው፣ አይ የስራ ስልክ ተጠራው እመጣለሁኝ አባዬ ብሎ ተነስቶ ይሄዳል። የዚህ ጊዜ በሚሄድም ጊዜ ቴናም ነገረኛዋ ከሱ በር ቁማ እየጠበቀችው ነበረ። ልሁቴንም አባዬ አይዞሽ አባዬ እናንተ ልታደርጉት ያላችሁ አለ እንደይ ስትል ምንድን ልጄ ይላታል። አይ እኔን ለማውጣት ብላችሁ ሌላ እናንተ እንዳትገቡ አልፈልግም፣ ራሴን እንትን እላለሁ ስትል በእኔ ምክንያት እያለች ነበረ አባዬም እንዴ አንቺ እኮ ልጄ ነሽ አንቺን ምንም እንዲያደርጉብኝ አልፈልግም ሲላት አባዬ ማነች ተሆቴ ደስ ሲላት ና ትስቃለች መድሃኒት ቆላንጣልሽ መድሃኒት ችግር የለውም አባዬ ትለዋለች እናም ወደ ቲና ጋ ስንሄድ ተመስገንም ምንድን ነው ምን አቆምሽ እላታለሁ እሷም እንድኝ አንተን እየጠበቅኩኝ ነው ምንድን ነው የምጠብቂኝ የተፈጠረውን ነገር ለማወቅ ትለዋል ምንም የተፈጠረ ነገር የለም። ትሁቴን ያንን ጀዝባ እንዳታገባ ነግሬያታለሁ። በቃ ይሄ ነው ይሄ ነው ማለት ነው ያደረግኸው ትለዋለች። የፍቹስ ነገር እሷ የፍቹን የካሌብን ነገር እንትን እንድልላት ነበረ። የፈለገ ይሄ እኮ በጣም ቀላል ነገር ነው። ይሄንን ማለት እኮ ራሷን አግኝታ የምትናገራል ነገር ነው። ስለዚህ ይሄንን ለማለት እቤት መሄድ አስፈልግም ትለዋለኝ። በቃ እንደውም ታውቂያለሽ፣ አመሰግናለሁ። ካሁን በኋላ እኔና አንቺ ያለን እኔ ከትሁቴን እንጂ ስለ አንቺ ህይወት፣ ስለ አንቺ ፍጅ፣ ስለ አንቺ የሚያገባኝ ነገር የለም። እኔ የምፈልገው ትሁትና ትሁቴን ነው። ካሁን በኋላ ከአጠገቤ ትለያለሽ ይላታል። ነው ታልሰራለህ እያለቻ ሁሌ ምሷ ሳልሰራልህ እያለች እየፎከረች የምትሄደው ቲና። እሱም በቃ ካሁን በኋላ እኔ የምፈልገው ትሁቴ ነው፣ አንችም ጋር ያለኝን ስራ እኔ እኮ ነኝ እዛ ቤት እንድትገባ ያደረግኩ፣ ይህን ሁሉ ነው። የኔንትን አብረን የጀመርነው ስራስ አብረን የተራመርነውስ ብትለው፣ በፍጹም ካንች ጋራ ራሴን የምችል እኔ ተመስገን ነኝ። ማንንም አልፈልግም። በራሴ መንገድ እዛ ቤት እንድገባ ነበር። ለዚ ውለታች ደግሞ አመሰግናለሁ አድርገሽኛል። ስለዚህ መልካም ጊዜ ብሏት እሷም እየተናደደች ትሄዳለች ማለት ነው። እንግዲህ በዚህ የተነሳ ትሁቴም እየተጨናነቀች ነው። ከድንገት ኤዱ ትመጣለች። ትሁቴ ጋ ትሁቴ ጋ በመጣች ጊዜ ምን ሆነች ነው አንቺ ስትላት፣ ትሁቴም ኤዱም ተጨንቃለች። ምን ነው ስትላት ትሁቴ ኤዱን ሰርጋችን እዚህም መሆኑ ይቺ ቴና መኖሯ በጣም ያሳስበኛል። በሰላም ሰርኩንትን የሚል በጣም እፈራት አለው ትላለች። እሷ በርግጥ ታስፈራለች፣ ግን ደግሞ ምንም አታመጣ ከህይወታችን። አሁን መውጫዋ ነው ትወጣለች ከህይወታችን እያላን ነው። እኔም እኮ በቃ ያ ሰውዬ በጣም እያስጨነቀኝ ነው ይባስ ብሎ እያለቻት ነበረ። ለምን ትሁት ያን አስደበድበውም ከዚህ እንዳይሞት እንዳይድን አድርገን አስደብድበን እሱን እንትን ማለት አለብን እያለቻት ነበረ። ጎበዝናት ሄዱ ማለት ነው። እሷም እንግዲህ እንዴ እንዴት አርጎ እሱን እኮ ስለማታውቂው ነው በጣም ተሰይጣን፣ ሰይጣን ነው ትላለች። በፍጹም ሰይጣንም ይሁን አይሁን ነው የማንሄድ ብላ ይዛት ትሄዳለች። ይዛት ስትሄድ እንግዲህ እዛው ሰማይ ስባሪው ጋር ሁሉንም ነገር ታወራዋለች። ኤዶ ማለት ነው ሄዱ በምናረው ጊዜ ያው አባዬን ለማውጣት ስትል ከጀርባ ያጠቃቸው ትሁቴ ስለሆነች እሱ የጋራ ጥላታችን ነው እኔ ራሱ እፈልገዋለሁ እያለ ነበር። ምክንያቱም ወደኋላ ፓርት እሱን ሲያሯሩጠው ነበረ፣ ቲና ጋራ ባንድ እንደ ነበረ። እናም በቃ ለዚ ስራዬ እሺ አንቺ ራሱ እኮ ጥላቴ ነሽ ይላታል። አንቺም ጥላቴ ነሽ ይላታል። ትሁቴ ማለት ነው። እንዴ እኔ ደግሞ ምን አድርጌህን? ትለዋለች አው ግን፣ ያንቺ የአንቺ ቀላል ነው። አሁን ላይ ግን የምንፋለመው የጋራ ጥላትን፣ እሱን ተመስገንን ነው ብሎ ተነስቶ ይሄዳል። ለዚህ ስራዬ ማድረግ ያለብኝን ነገሮች ማድረግ አለብኝ ብሎ ተነስቶ ይሄዳል። የዚህ ጊዜ እንግዲህ ቲናና ትሁትም ይሆናል ብለች ነው፣ ይሆናል ይሆናል ዝም በይማ እያለች ነበረ። እንግዲህ ያው እንትና የሚያመጣቸው ነገር ነው እና ይህም ብለው ተለያይተው ይሄዳሉ። ወደ ቤት ስንመጣ ኤደን ማነች? ቲና እናባዬ ነበሩ። ቲና ይላታል። አቤት። ለምንድን ነው ፍቹን እንትን የማትይው? ታቂያለሽ አይደል? ካሌብ አልፈልግም ብሎ ፍች ካቀረበ ተከሰሰ እንደምትፈች እንዳባዬ አባዬ የምትፈልጊውን ገንዘብ ማደራደሪያ አቅርቦልሻል። ስለዚህ ፍችው ሲላት እኔ በፍጹም ትዳሬን እወዳለሁ አከብራለሁ። እኔ ገንዘብም አልፈልግም። ስለዚህ በፍጹም አልፈታውም ትላለች። ታይ እንጂ እስኮ እንደዚህ ካለ ይችላል ትላለች። በፍጹም ትለዋለች። ተነስታ ያዝ ጊዜ እንድትሲላት እብድ ሁና ትሄዳለች ማለት ነው። እያበደች ተነስታ፣ እሱም ተተዋት ይሄዳል። እሷን ትናደዳለች። እኔ ግን የማቅደው ነገር ሁሉ ለምን ነው የማይሳካልኝ? ቲና ሰቢ እያለች ነበረ ወደ ትሁቴ ጋር ትመጣና፣ ትሁቴ ጋር በመጣሽ ጊዜ ትሁት ትሁት ትላት አለኝ። አቤት አልሰማሽም ነበር? እንዴት አባሽ ጠግበሻል? እባክሽ እየጠራሁሽን ትላት አለች። ትሁቴም በጋዝ ላይ ቤንዚን ስጨምርባት አራት ቀን እኮ ነው። የት ሂዶ ነው ከቤት የጠፋው ካሊብ? ትላት አለኝ። እንዴ አልሰማሽም እንዴ? ትላት አለኝ። ምንሆን እንዴ እንዴት ይህን አልነገሩሽም? ትልቅ ነገር እኮ ነው ትላት አለኝ። ምንድን ነው ተናገሪ? ትላታለች እንዲህ ካሊ ቤፍች እንትኑ ሊያስፈጽም እኮ ሄዷል። ደሞ በተረፈ ይጅና አባዬን ጠይቄ ትላታለች። የምሰማው ነገር እውነት ነው? ቤቱም በአንድ እግር ታቆመዋለች። አባዬ እያነበቡ ነበር። ምንድን ነው መጀመሪያ እኮ የሰማሽውን ነገር ማወቅ አለብኝ ይላታል። በዚህም ጊዜ የካሊፍች እንትን ማለት ማን ይሄን ያለሽ ትሁት እዚ ቤት በቃ ሚስጥር አይደበቅም ማለት ነው። ትሁቴ ትሁቴ ይላታል። እሷም ትሁቴ እየሮጠች ትመጣና ቤት አባዬ ስትለው ለምንድን ነው በቃ እዚ ቤት ሚስጥር የሚባል ነገር የሚደበቅ ነገር የለም ይልና በጣም ይጮኋሉ። አባዬ ይቅርታ ትለዋለች ማለት ነው ትሁቴ። የዚ ጊዜ ባልሰራላችሁ ነው ያሁል ጊዜ የምትለው ቲናና ተነስታ እብድ ሆና ትሄዳለች። ትሁቴም በቃ ተነስታ ስትሄድ፣ አባዬ እንዴት ተዋናይ ነው እንዴት አመጣው አቢ ትሁቴ ተንኮል ስራ የለ ስራ ስትል፣ ትሁቴም ተነስታ ትሄድና ቲና እብዴቷ ጨመረ ማለት ነው። እንዴ፣ ረፍ ተነሳችን እኮ። ስለዚህ መናዴድን ደግሞ እሷም ትቅመሰው ብዬ ነው ትላለች፣ ትሁቴ ማለት ነው። አባዬም እንግዲህ እንደዚህ አደረግሻት ይልና አባይ የትሁቴ ተንኮል አንቺ ተንኮል እያለ በጋዝ ላይ ቤንዚን ጨመረችላት ማለት ነው። ወደ ኤዱካ ስንሄድ እንግዲህ የሰማይ ስባሪውን አገኝታ ብሩን ግማሹን ገንዘብ ሰጥታ ደሞ ልዩ ሰውየው ከዚህ ሲወጣም ሲወገድ ሌላው ይፈጸማል በማለት የሰማይ ስባሪውም ለስራ ታማኝ ነኝ በማለት ገንዘቡን ሰጥታው ትመልሳለች ማለት ነው። እንግዲህ ወደ ትሁቴ ጋር ስንሄድ ትሁቴም በቃ አባዬ ስራ ጨርሻለሁኝ። ትንሽ ውጭ ልውጣና ልፋስ ሊቀበል ትለዋለሁ። ይመስቷል እንዳትቆይ ይላታል። እሺ በማለት ተነስታ ትሄዳል። ስትሁቴም ወደ ቤተሰቦቿ ስልክ እያዋራች ነበረ ማለት ነው። እንግዲህ ቴና እንድህማ ሁኜ አልቀርም በማለት ወደ ቴና ስንመጣ አባዬ ሲያነብ ይህ ቀዳት ይህ ኮብር የብርጭቆ ውሃ ነበርና እሱንማ በንዴቷ የኔ ባል ሊፈታ ከሆነ አለው በማለት ያንን መድኃኒት ልጨምር ተዘጋጅታለች ማለት ነው። ይሄንን እያደረገኝ ነበርና እንግዲህ ቴና ማለት ነው አስባለይ ተንኮሏን። በዚህ ጊዜ እንግዲህ ይሄንን አስባ ቁጭ ብላለች። ወደ ትሁቴ ጋር ስንሄድ ስልክ እያወራች ስለነበረ ስለ መሽ ከኋላዋ ተመስገን እያያት ነበረ። እህቴ እያለች ስታወራ እፍን ያረጋታል። እፍን ሲያረጋት እንግዲህ ከኋላ ደግሞ የሰማይ ስባሪው ጀርባውን አንገቱን ሲለው ጭንቅላቱን ወደ ኋላ ነበረ ፌንት የሰራው። ስለዚህ የሰማይ ስባሪው ዛሬ የጋራ ጥላታቸውን ወደ ሰባተኛ ሰማይ አሰናብቷል ወይም ልኮታል ማለት ነው። በዚህ ወይም ሞትን በመሰረቱ ያው ግን ጎድቶታል። ወደ ቴና ጋር እንግዲህ ስንመጣ ቴና ባሌ ሊፈታኝ ነው ብላ አሁን ላይ ያለችው ጭንቀት እንትን ላይ ገብታለች። ሆርሞኗ ሁሉ በጭንቀት ተወጣጥሯል እና የምታደርገውን አታውቅም። አባዬ ተነስቶ ከዚህ ከቤት ተነስቶ ወደ ውጭ ስለወጣ እኮቡ ላይ መርዟን መቼም ካለ ሚመርዝ መድኃኒት አትንቀሳቀስም እና እኮቡ ውስጥ ስትጨምር አባዬ ደግሞ አይቷታል በካሜራ ከውጭ ማለት ነው። ምክንያቱም ተንኮሏን አሁን ላይ ምንም አልተሳካላት። የስ ጊዜ ቴና ይላታል፣ አባዬ ትላለኝ። ኮቢቱን ብድግ አድርጎ እሷን እንችበይ፣ እንደ ጨመርሻት ራስሽ ጠጫት፣ ጠጭ። የፓርቱ በጣም ነው ያሳቀኝ። እንች ጠጫት እያሉ አባዬ ወደ አፏ እየጋቷት ነበረ ማለት ነው ውሀውን ይህ ጊዜ እንግዲህ ቲናም እየፈራ ይዝላይ ነበር ያለቀው። ለነበረን ቆይታ አመሰግናለሁ። ባይባይ።